አይ እንዴት ናቸው ዶክተር አደራጀው ብርሃን ይባላለሁ። የቆዳና ባላል ስለዚህ አክሚ ዛሬ ላውራችሁ የመጣሁት ስለ ብጉር ህክምና ነው። ሶ ብጉር ህክምና በጣም አስቸጋሪ ከሚባሉት ጊዜ ከሚወስዱት ህክምናዎች አንዱ ነው። ሰዎች ሁሌም ግራ ሲጋባያቸዋል እና አንድ መጥቶ ሲታከሙ ብጉራቸው ቡን ሊጠፋላቸው ይፈልጋሉ። ብጉር አንደኛ ዋነኛ የሚመጣበት ስሜት ዕድሜ ነው፣ የሚያጠፋው ዕድሜ ነው። የሚታከምባቸው አላማዎች ሁለት ናቸው። ሳይታከም ሲቀር ጥቁርና ጠባሳ ሳይያዝን ሲስለም ያ ነገር መታከም አለበት በሚለው ነው። ታችኋል አይደለ? ሳይታከም ከቀረ ሙሉ እንዳይታችኋል ብዙ ፊቶች አይደለ? ስለዚህ ጥብጥብ የሚጠባሳ በጣም አንዳንዶች ደግሞ ኢቭን ኬሎይዶ የሚተጋን ጠባሳ ሁሉ ፈጥሮ ሙላችሁ ጀርባቸውም እንደዚህ ያበላሻል። ደረትም እንደዚህ የሚወጣባቸው ሰዎች ያበላሻል። ሶ ሁሌም የብጉር አላማ የብጉር ህክምና ዓላማ እነዛን ለመከላከልና ለመቆጣጠር ነው። ሁለተኛ መቆጣጠር ነው፣ ብጉሩን መቆጣጠር ነው። አንደኛ እስኪጠፋ እናክማለን፣ ከዛ ጠፋ በኋላ ደግሞ እንዳይመለስ ራሱ የመከላከያ መንገዶችን እየተጠቀምን የሚቀቡትን አሁን የሚዋጡን ንንጨማ እንችላለን። መጀመሪያ ግን ከዛ በኋላ በሚቀባ የመጣውን ለውጥ ማስጠበቅ ነው የሚፈልገው። እና የብጉር ዓላማ እንዳልኳቸው አንደኛው መቆጣጠር ነው፣ ሁለተኛው ደግሞ እነዚህ ሲድን የሚመጣቸው ጥቁረቶች ለመከላከል፣ ሁለተኛ ጠባሳዎችን ለመከላከል ነው እንጂ ለማዳን አይደለም። ማዳን አይቻልም። ብጉር ብጉር በራሱ ነው የሚጠፋው። እስከዛ ድረስ ነው እኛ ሕክምና ግን ፊታችሁ እንዳይበላሽ ወይም ደግሞ ጠባሳ በጠባሳ እንዳይሆን እስከዛ ድረስ እየተቆጣጠርን እያከምን እንቀጥላለን። እንጂ ብጉር እንደዚህ እንደዚህ ስላደርጋቸው ሳሙናሙን በሉት ምን በሉት ሁሉም የራሳቸው ሮል አላቸው። የሚጠቀም ምንጠቀምባቸው መንገዶች ግን ብጉርን የሚያሉ መድኃኒት የለም። ጀስት ግን መታከሙ ግን አስስል አስፈላጊ ነው። ካልታከም ታችን በሙሉ ጠባሳ በጠባሳ ስለሚበላሽ ማለት ነው። ከዛ በኋላ ደግሞ ድጋሜ ራሱ አሁን ከመታከም ይልቅ አብዛኞች ዝም ብለው እድሜ ጠፋል ሲባል ዝም ብለው ሲሰሩት በኋላ ራሱ ጠባሳውን ለማሳከም ሲፈልጉ የሚያወጡ ሰዎች በጣም ብዙ ነው። ኦልይስ ትሪት አድርጉት እርሊ እንዳለ እንደመጣው ሊሆኑ ትንሽ እያለ ትሪት ማለት፣ አሁንም ሲመጣ ትንሽ ሊመለስ ይችላል። በጣም አስፈላጊ ነገር ነው። ግን ደግሞ ትሪትመንቱ እንደሚያድንናርገና ብዙ ሽፍርም ስለወጣ ኢቨን ቤስት የሚባሉ ትሪትመንት ታይም ላይ ጠፋና። ለተጨማሪ ሐሳቦች አስተያየቶች ካላችሁ፣ ኮሜንት አርጉ፣ ሸር አርጉ፣ ሰብስክራይብ አርጉ።